ለብዙሀን በጎ ፍቃድ ማህበር ቅን ልብ ባላቸው በቅን ወጣቶች የተመሰረተ ቅን ሀሳብ ያለው ቅን በጎ ፍቃድ ማህበር ነው። ካበረከተው በጎ ፍቃድ ስራዎች መካከል ጥቂቱን ስንጠቅስ ቤት ለቤት ለተቸገሩ ወገኖች ድጋፍን መስጠት ስታ የተሰቃዩና ከፍለ መታከር ያልቻሉትን ወገኖችን ከፍሎ ወደ ወገን ቀርቦ ያስታመመ ማሳከብና እስከ ማዳን ደረጃ ማፍረስ ሌላው በየ ዓመት በዓሎች አውዳመትን በገንዘብ እጥረት ከወገኖቻቸው እኩል ማክበር ያልቻሉትን ወገኖች ዶሮ፣ እንቁላል፣ አይ፣ ዘይት፣ ሽንኩርት፣ ዱቄት የመሳሰሉትን ድጋፍ በማድረግ እና ብዙ በጎ አድራጎት ሥራዎችን በመስራት የዜግነት ኃላፊነቱን እየተወጣ ያለ በጎ ፍቃድ ማህበር ነው። አን ብዙሀን በጎ ፍቃድ ማህበር ሁይነት ይሰ ዛሬ ደግሞ የተንሳይባት ምክንያት በማድረግ ለብዙሀን በጎ አድራጎት ማህበር ሁሌ በአውዳነት ያስለመደው ዶሮ፣ እንቁላል፣ አይብ፣ ዱቄት፣ ዘይት፣ ስኳር አበርክቶላችሁ ዓመት ባለ ደስ ብሏችሁ እንድታከብሩ የበኩሉን አስተዋጽኦ አበርክቷል። በድጋሚ እንኳን ደስ አላችሁ ለማለት ይወዳሉ። ቀጥታ የሚሄደው የእንኳን አደረሳችሁ ንግግር እንዲያደርጉልን እና የእለቱን የክብር እንግዳ እንዲጋብዙልን የብዙሀን በጎ አድራጎት ማህበር ፕሬዚዳንት የሆኑትን ወጣት አየለ ሁሉን ወደ መድረክ እጋብዛለሁ። እስቲ በምራ እንኳን አደረሳችሁ! እንኳን አደረሳችሁ! እሽክብራን ገዶቻችን የክፍል ከተማችን የሥራ ኃላፊዎች፣ የትቶችና እንኳን ለብዙን የገልባ ተሆላችሁ አባቶቻችሁን ሁሌ አመሰግናችኋለሁ። እንኳን አደረሳችሁ። እንግዲህ በዓሉ ፋሲካ የታወቀ ነው። ፋሲካን በየቤታችሁ እናንተም እንደኛው ያለን በማጋራት አይል ሽንኩርት፣ ዘይት የመሳሰሉትን ዶሮ ጨምሮ ለእናንተ ለማጋራት ልሞዛ

ናታ አባትንና ያሳደገን የአካባቢ መጥቶ ያለበት ሰው ማገዛችሁ ከልብ አመስግኑ። እስኪያ በዚህ በዓል ብቻ ሳይሆን በአዲስ ዓመት በገናም በተለያዩ በዓላት እነኚ ወጣቶችና አብራችሁ ቀኛችሁን የሰጣችሁ ነዋሪዎች፣ ነጋዴዎች እናንተንም ከልብ እናመሰግናለን። ያለእናንተ ድጋፍ የስላልሆነ እስኪ ረጆችንም አመስግኑ። በተለያየ በዓላት የዚህ አይነት ድጋፍ ሲያደርጉ የሚታከሙ ወገኖቻችንን ሲደግፉ ሲያሳክሙ፣ እንደ ነገራቸው ብቻ ሳይሆን ከዚያም ያለፈ ስራ እንደሚሰሩ ክፍል ከተማ ያውቃል። ለበዓላት ብቻ ሳይሆን በተለያዩ ነገሮች ስትደግፉ ያውቃል። እና እነህ ነገሮች ደግሞ እንድታሰፏቸው እንድታሳደጓቸው። ረጆችም በተመሳሳይ ከሌላ ሀገር ከነጭና የሚደገፉ አደለም። ይህ ትንሽ ያንደሰ ነገር መሆኗን ለማየት ያለብን እና መጀመሩ ትልቅ ነገር ነው። እዚሁ አካባቢ ነው። ይሀብቲት ስበሰበው ማስፋት ከቻል ይህን ያክል መርዳት ከተቻለ ለቀጣይ ከዚህ ያለፈ ነገር ማድረግ እንደሚቻል ማሳያ ነው። ይሄ ብዙ ነገር መስራት እንደሚችሉ ስትደግፏቸው ይህ ማድረግ እንደሚችሉ የምናይበት ስለሆነ በጣም ደስ ብሎኛል። በዚህ መተሳሰብ ባህላችንን የመደጋገፍ ባህላችንን ሁላችንን ባለንክልም አስቀሞችለ ሁለት ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰዎች የተሰጠበት በዓል ስለሆነ መሰጣጣት ከዛም የመጣ ስለሆነ መደጋገም በዚህ ልክ አቅም በፈቀደ ይሄን አድርገዋል። በቀጣይም ደግሞ ተደራሽ ያልተደረጉ በኋላ ላይ ምናልባት አልደረሰንም የሚኖራሉ ቀጣይ ልክ የተደጋገፍን እንደዚህ ወጣቶች ካበረታተናቸው ከጎናቸው ከቆምን ከዚህ ያለፈ ነገር ለብዙዎች ማድረግ ይችላሉ። ይህም እንደው ፍቅር ነው የፍቅር ሶታ ነው እንጂ ጀስት ሁሉን ነገር ለማድረግ አለ ምን ሆን ያክል ወጣቶች ተንቀሳቅሰዋል፣ ይህን አድርገዋል። ቀጣይ ደግሞ ከዚያ ያለፈ ነገር እንደሚሆን ተስፋ እናደርጋለን። ለሚያስፈልጋቸው ማንኛቸውም የድጋፍ እንቅስቃሴዎች አብረን መለመን ካለብንም ጭምር አብረን እየለመን ቀጣይ ከዚህ የተሻለ ነገሮችን እንደምናደርግ ተስፋ አደርጋለሁ። ከልብ አመሰግናለሁ።